ታሪኩ በኤርኔስቶ ቫኔሳ እና ማክስ መካከል ባለው ውስብስብ ግንኙነት ይጀምራል ኤርኔስቶ ቫኔሳን በክህደት ይከሳል እና ማክስ የቫኔሳ ፍቅረኛ እንደሆነ ያምናል በአንድ ጊዜ ማክስ ኤርኔስቶን ለመገናኘት ይመጣል እና ውይይታቸው በቁጣና በጋለ ስሜት ይሞላል ማክስ ቫኔሳን ለመጠበቅ ይሞክራል እና በመካከላቸው ምንም ግንኙነት እንደሌለ ለማሳመን ይሞክራል ኤርኔስቶ ግን ይህን መቀበል አይፈልግም ቫኔሳ ማንንም አትወድም፣ ሰዎችን መጠቀሚያ በማለት በቁጣ ይጮኻል። ማክስ በበኩሉ ቫኔሳን ለመጠበቅ ቆርጦ ተነሣ እና ኤርኔስቶን እንዳይቀጥል ያስጠነቀቃል። ይህ ውይይት የሦስቱም ገፀ ባሕርያት ስሜታዊ ግርግርና ውስብስብ ግንኙነትን ያሳያል። በሌላ በኩል ቫኔሳ ከእናቷ ጋር በመነጋገር ስሜቷን ታሳያለች። እሷ በኤርኔስቶና በማክስ መካከል ተጣብቃለች። ማክስን መውደት ትፈልጋለች ነገር ግን ይህ ኤርኔስቶን በእሷ ላይ ያለውን ጥርጣሬ ያረጋግጣል ብላ ትፈራለች። እናቷ ቫኔሳን ተማክራታለች እና የቤተሰብ ስምና የንግድ ሥራ መጠበቅ እንዳለባት ትነግራታለች። ልብሽን መሥዋዕት ማድረግ አለብሽ ቫኔሳ፣ ለትልቅ ግብ ትላታለች። ቫኔሳ ግን በፍቅርና በቤተሰብ ጫና መካከል ተጨንቃለች እና ሁሉንም መልቀቅ እንደምትፈልግ ትገልጻለች። በሌላ በኩል የሶፊያና የአሌሃንድሮ ታሪክ ወደ ተለየ አቅጣጫ ይወስደናል። ሶፊያና አባቷ አዲስ የተከፈተ ላንቾኔት እያስተዳደሩ ነው፣ ነገር ግን ደንበኞች እየመጡ አይደለም። አባቷ ተጨንቆ ይገኛል። ምክንያቱም የላንቾኔቱ ወጪዎች እየጨመሩ ሲሆን፣ በተለይም ለማሌና ወንድም የሚያስፈልገውን ውድ ቀዶ ሕክምና ለመሸፈን መልካም ልብ አሳይተዋል። ሶፊያና ማሌና የላንቾኔቱን ስኬት ለማረጋገጥ ብልህ ሐሳብ ያመጣሉ። በመንገድ ላይ ምግብ በማከፋፈል ደንበኞችን ይስዋሉ። ይህ ሐሳብ የእህታቸው ሪቤካን ተቃውሞ ቢያገኝም ቀስ በቀስ ውጤት ማምጣት ይጀምራል። ማሌና በበኩሏ ለወንድሟ ቀዶ ሕክምና የሚሆን ገንዘብ ለመሰብሰብ በተጨማሪ ለላንቾኔቱ ስኬት ትታጋለች። የላንቾኔቱ ሠራተኞች ሁሉ ጠቃሚ ምክሮች ለማሌና ወንድም ለመስጠት ይስማማሉ። ይህም የቡድን ሥራና የድጋፍ መንፈስን ያሳያል። በሌላ መስመር ላይ ኢሳቤላና ኤድዋርዶ የንግድ አንድነታቸውን ለማተንከር እየሰሩ ናቸው። ኢሳቤላ የቤተሰቧን ንብረት በኩምፓኒው ውስጥ ኢንቨስት አድርጋለች እና ኤድዋርዶ ለእሷ ያለውን ቁርጠኝነት ለማሳየት ይሞክራል። ካሪን የኤድዋርዶ ፍቅረኛ፣ ከእሱ የበለጠ ቁርጠኝነት ትፈልጋለች። ከቃላት ይልቅ በተግባር አምናለሁ ትለዋለች እና ኤድዋርዶ በሮማንቲክ መንገድ ልቧን ለማሸነፍ ቃል ይገባል። ይህ የፍቅር መስመር በታሪክ ውስጥ ለስላሴና ተስፋ ሰጪ ንክኪ ይመስላል። በተመሳሳይ ብላንኪታና እናቷ የሥራ እጦትን ለመቋቋም እየታገሉ ናቸው። ብላንኪታ በአሌክሳንድሮ ወንግዛ በግሩፖ አልቫ ውስጥ ሥራ ታገኛለች እና ለእናቷም እንዲሁ ሥራ ለመፈለግ ትሞክራለች። ይህ የቤተሰብ ትስስርና የጋራ ድጋፍ በታሪክ ውስጥ ሞክ ያለ ስሜት ይፈጥራል። በንግዱ ዓለም ውስጥ ኤርኔስቶና ጓደኛው ማቲው ትልቅ የገንዘብ ልውውጥ ውስጥ ተሳትፈዋል። ከመንግሥት የተገኘ ትልቅ የገንዘብ ተቀማጭ ስለ ተጎታች መኪናዎች ፕሮጀክት ይነገራል እና ይህ ገንዘብ የተከፋፈለበት መንገድ ኤርኔስቶን የበለተ ለማታለል ያነሳሰዋል። እሱ የተወሰነውን ገንዘብ ለሪቤካ ሂሳብ ያስተላልፋል እና ካሬውን ቫኒሳን ለመቆጣጠር ለመጠቀም እቅድ ያወጣል። ይህ የኤርኔስቶ ተንኮልና ተንኮለኛ ባሕሪ የታሪኩን ውጥረት ያጠናክራል። ትዕይንቱ በፍጥነት ወደ ከባድ የንግድ ድርድር ይቀየራል። ኤድዋርዶ ተጽዕኖ ፈጣሪና ተንኩለኛ የንግድ ሰው ከኤርኔስቶ ጋር በተጨናነቀው ውይይት ውስጥ ይገኛል። ኤርኔስቶ በቅጣና በተሰበረ ልብ ኤድዋርዶን በፕሮጀክት ስርቆት ይከሳል። አንተ ፕሮጀክትን ሰርቀኛል እና አሁን ዳንዘቤን እፈልጋለሁ በማለት በቅጣ ይጮኋል። ኤድዋርዶ በቀዝቃዛና በስሌት ተሞልቶ የአስር ሚሊዮን ፔሶ ቼክ ያቀርባል። ይህም ኤርኔስቶን እንደ ትንሽ እንደተዋረደ ይሰማዋል። ይህ 50 ሚሊዮን ፔሶ ከተከፈለው ገንዘብ ግማሽ እንኳ አይደለም በማለት ይከራከራል። ኤድዋርዶ ግን በሕጋዊ መንገድ ፕሮጀክቱ የአልቫ ግሩፕ መሆኑን በመግለጽ ኤርኔስቶን ያሸንፋል። 10 ሚሊዮን መጥፎ አይደለም፣ ተቀበል ወይም ምንም አታገኝም። ይህ የንግድ ጫዋታ የማይታመን ሴራና የኃይል ትግልን ያሳያል። ኤርኔስቶ በተስፋ መቁረጥ ከኤድዋርዶ ጋር መደራደር እንደማይችል ተረድቶ በቅጣ ይወጣል። በሌላ በኩል የቤተሰብና የንግድ ግንኙነቶች በሶፊያ ዙሪያ ይሽከረከራሉ። ሶፊያ በተስፋና በጉጉት ተሞልታ ለፍቅረኛዋ ስለ አባቷ የላንቾኔት ንግድ እግድ ትናገራለች። እኔ የማውከውን በተግባር ላይ በማዋል እየተማርኩ ነው ትላለች። ንግዱ ትንሽ ቢሆንም በተሻለ ሁኔታ ለማስተዳደር ያላትን ተስፋ በመግለጽ ፍቅረኛዋ በደስታ ተሞልቶ የቀድሞ የተለያዩ ሥራዎች ልምድ በመካፈል እኔ በሆቴል ውስጥ እንዳስተናጋጅ፣ እንደ ማጽጃ፣ እንደ ሒሳብ ባለሙያ ሰርቻለሁ። ይህ ሁሉ ልምድ እንዴት መልካም መሆን እንዳለብኝ አስተምሮኛል። ይህ ትዕይንት የሶፊያን ተስፋና የፍቅረኛዋን ድጋፍ ያሳያል። ነገር ግን በተመሳሳይ ጊዜ የቤተሰብና የሥራ ሕይወት ውስብስብነት ይታያል። ሌላ በኩል ሬቤካ እና አሌሃንድሮ በፍቅርና በምቀኝነት መካከል ተተመዱ። ሬቤካ በሥራ ቦታ ተጨናንቃ ስለ ሶፊያ እንቅስቃሴዎች መከታተል እንዳለባት በመሰማቷ ትቆጫለች። ሶፊያን መከታተል እንዳለብኝ ስለማውቅ በላንቾኔት መሥራት አለብኝ። ይህን መታገስ እንጂ ምርጫ የለኝም ትላለች። አሌሃንድሮ በፍቅር ተሞልቶ ለተወዳጅቱ የሚያምር ተስፋ ይሰጣታል። ይህን ቅዳሜና እሁድ ሁሉን እንደ ፈለግሽ እናደርጋለን፣ ወደ ባህር ዳርቻ እንሂዳለን፣ ጥሩ ምግብ ቤቶች እንጎበኛለን እና የምትፈልጊውን ሁሉ መግዛት ትችያለሽ። ይህ ተስፋ የፍቅራቸውን ጥንካሬ ያሳያል። ነገር ግን የሶፊያና የአሌሃንድሮ የተነቃከረ ግንኙነት የኤድዋርዶን ቁጣ እንደሚያነሳ ተጠቁመዋል። በተጨማሪም የቤተሰቡ ውጥረቶች በካርንና በኤድዋርዶ መካከል ይታያሉ። ካርን በፍቅርና በምቀኝነት መካከል ተተምዳለች። ስለ ኤድዋርዶ እናትና እህት ቅሬታውን ትገልጻለች። እናቱና እህቱ ሁል ጊዜ እኔን ለመጉዳት ይሞክራሉ። እኔ ግን በእኛ ላይ እንድምንተማመን መስራት እንዳለብኝ ተረድቻለሁ። ኤድዋርዶ በታማኝነት ካርንን ያረጋጋታል። አንቺ ከሁሉም የተሻልሽ ነሽ፣ በፍቅራችን ላይ እናተኩራለን። ይህ ትዕይንት የፍቅርና የቤተሰብ ውጥረት መካከል ያለውን ሚዛን ያሳያል። ታሪኩ በኤርኔስቶና በቫኔሳ መካከል ባለው የተጨናነቀ ግንኙነት ያከትማል። ኤርኔስቶ በቁጣና በተስፋ መቁረት ቫኔሳን በመክሰስ ይገትማል። አንቺና ቤተሰብሽ ሁሉን ከኔ ሰርቃችሁኛል፣ አሁን ይህን በሙሉ ትከፍላላችሁ በማለት በቁጣ ይጮኋል። ቫኔሳ በፍርሃት ተሞልታ ወደ አሌሃንድሮ ትሮጣለች። ኤርኔስቶ ለፕሬስ መረጃ ተናግሯል እና የአልቫ ግሩፕን ስም አጠፋ። እባክ እርዳኝ። ይህ የመጨረሻ ትዕይንት የታሪኩን ውጥረት ያጠናክራል።